ምዕራፍ ስምንት ጓጉንቸር። እግዚአብሔርም ሙሴን አለው፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያመልኩኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ አገርህን ሁሉ በጓጉንቸሮች እመጣለሁ። ወንዙም ጓጉንቸሮችን ያፈላል። ወጥተውም ወደ ቤትህ ወደ መኝታ ቤት፣ ወደ አልጋህም፣ ወደ ሹሞችህም ቤት፣ በሕዝብህም ላይ ወደ ቡሃ ዕቃዎችህም፣ ወደ ምድጃዎችህም ይገባሉ። ጓጉንቸሮችም በአንተ በሕዝብህም በሹሞች ሁሉ ላይ ይወጣሉ። እግዚአብሔርም ሙሴን አለው፣ ወንድምህን አሮንን በትርን ይዘ በወንዞቹና በመስኖቹ በውሃ ማከማቻዎቹ ላይ እጅህን ዘርጋ ጓጉንቸሮችንም አውጣ በለው። አሮንም በግብጽ ውሆች ላይ እጁን ዘረጋ፣ ጓጉንቸሮችም ወጡ፣ የግብፅንም ሀገር ሸፈኑ። የግብፅ ጠንቋዮችም በአስማታቸው እንዲህ አደረጉ፣ በግብፅም ሀገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴንና አሮንን ጠርቶ ጓጉንቸሮቹን ከእኔ ከሕዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም ይሰዋ ዘንድ ሕዝቡን እለቃለሁ አለ። ሙሴ ፈርዖንን ጓጉንቸሮቹ ከአንተ ከሕዝብህም ከቤቶችህም እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለሹሞች ለሹሞችህም ለሕዝብህም መቼ እንድንጸልይ ቅጠረን አለው። ፈርዖንም ነገ አለ። ሙሴም ከእግዚአብሔር በቀር ሌላ አምላክ እንደሌለ ታውቅ ዘንድ እሺ እንደ አልህ ይሁን። ጓጉንቸሮቹም ከአንተ ከቤቶችህም፣ ከመንደሮችህም፣ ከሹሞችህም፣ ከሕዝብህም ይሄዳሉ በወንዙም ብቻ ይቀራሉ፣ አለው። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም ፈርዖን እንደ ቀጠረው ስለ ጓጉንቸሮቹ መራቅ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን እንዳለ አደረገ። ጓጉንቸሮቹም ከቤት ከመንደርም፣ ከሜዳም ሞቱ። እንደ ክምርም አድርገው ሰበሰቧቸው፣ ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡ ደነደነ። እግዚአብሔርም እንደ ተናገረ አልሰማቸውም። ቅማል፣ ሦስተኛው። እግዚአብሔር ሙሴን አለው፣ አሮንን በትርን በእጅ ዘርጋ የምድሩንም ትቢያምታ በለው። ቅማልም በግብፅ አገር ሁሉ በሰውና በእንስሳ ላይ ይወጣል። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታው። በሰውና በእንስሳም ላይ ቅማል ሆነ። በግብፅ ሀገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። የግብፅ ጠንቋዮችም በአስማታቸው ቅማል ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበረ። ጠንቋዮቹም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። ፈርዖን ፈርዖን ልቡ ግን ጸና፣ እግዚአብሔር እንደ ተናገረ አልሰማቸውምና። ሁለት አራተኛ ተናካሽ ዝምብ። እግዚአብሔርም ሙሴን አለው፣ ማልደ ተነሳ፣ በፈርዖን ፊት ቁም። እነሆ እርሱ ወደ ውሃ ይወርዳል፣ እንዲህም በለው፦ እግዚአብሔር እንዲህ ይላል በምድረ በዳ እንዲያመልኩኝ ሕዝቤን ልቀቅ። ሕዝቤን ለመልቀቅ እምቢ ብትል ግን ኖ በአንተ፣ በሹሞችም፣ በአሕዛብም፣ በሕዝቡም፣ በቤቶችም ላይ የውሻ ዝንብ እሰዳለሁ። የግብፃውያን ቤቶች የሚኖሩባትም ምድር ሁሉ በውሻ ዝንብ ይመላል። በዚያም ቀን የምድር ሁሉ አምላክ እኔ እግዚአብሔር እንደ ሆንኩ ታውቅ ዘንድ በዚያ የውሻ ዝንብ እንዳይሆን ሕዝቤ የሚቀመጥባትን የጌሴምን ምድር እለያለሁ። በሕዝቤና በአሕዛብ መካከል፣ በሕዝቤና በሕዝብ መካከል እለያለሁ። ይህም ነገር ነገ በምድሪቱ ላይ ይሆናል። እግዚአብሔርም እንዲያደረገ የውሻ ዝንብም በፈርዖን ቤት በሹሞቹም ቤቶች ውስጥ በግብፅም ሀገር ሁሉ መጣ። ምድሪቱም ከውሻ ዝንብ የተነሣ ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ፣ በዚያች ምድር ለአምላካችሁ ሠዉ አላቸው። ሙሴም ለእግዚአብሔር ለአምላካችን ግብፃውያን እርም የሚሉትን እንሰዋለንና እንዲሁ ይሆን ዘንድ አይቻልም። እነሆ ግብፃውያን እርም የሚሉትን እኛ በፊታቸው ብንሰዋ በድንጋይ ይወግሩናል። እኛ ስለ እግዚአብሔር ለአምላካችን እንሰዋ ዘንድ እግዚአብሔር እንዳዘዘ የሦስት ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን በጣም ርቃችሁ አትሂዱ፣ ወደ እግዚአብሔርም ጸልዩልኝ አለ። ሙሴም እነሆ ከአንተ ዘንድ እወጣለሁ ወደ እግዚአብሔርም እጸልያለሁ። የውሻ ዝንቡም ከአንተ ከሹሞች እና ከሕዝቡም ነገ ይርቃል። ነገር ግን ለእግዚአብሔር ይሰው ዘንድ ሕዝቡን እንደማትለቅ እንደገና ማታለልን አትድገም። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳለ አደረገ፤ የውሻውንም ዝንብ ከፈርዖን ከሹሞቹም ከህዝቡም አራቀ። አንድስ እንኳን አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ህዝቡንም አልለቀቀም።